የኢትዮጵያ ብሔራዊ ሰንደቅ ዓላማ ቀን በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ ዕለት ይከበራል። ሰንደቅ ዓላማ መገለጫ ነው፣ የማንነት አርማ ነው። የኢትዮጵያው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ደግሞ ለኢትዮጵያ ብቻ ሳይሆን ለአፍሪካውያንም ምልክትና የነፃነት አርማ ነው። ሰንደቅ ዓላማ ኢትዮጵያውያን ሀገር ዳር ድንበርና ክብሯን ለማስጠበቅ ደምና ላባቸውን አፍስሰው አጥንታቸውን ከስከሰው ያስከበሩት የነፃነት አርማ ነው። አማራው በካራማራ ለሀገሩ ሉዓላዊነት ተሰውቶ የካራ ማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀድያው፣ ሐረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ ከባድመ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የየትኛውም ኢትዮጵያዊ ክቡር ሥጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር፣ ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። የረዥም ዘመናት የነፃነት ተምሳሌት ለጥቁር ህዝቦች የነፃነት ድል ፋና ወጊና ነፃነታቸውን ለተነጠቁ የአፍሪካ ሀገራትና ሌሎችም ህዝቦች የነፃነት ብርሃን ፈንጣቂ ሀገር ናት። ይህ ኩራትና ድንቅ ገድል የተገኘው ህዝቦቿ ሰንደቅ ዓላማቸውን ከፍ በማድረግ በየዘመናት የገጠማቸውን ፈተና፣ በደል በማለፍ ሀገራዊ ጀብድና አርበኝነት በመፈጸማቸው እንደሆነ ይታወቃል። ኢትዮጵያውያን በጋራ ታላላቅ ድሎችን የተቀዳጁበት የአንድነት ተምሳሌት የሆነው ሰንደቅ ዓላማ በጋራ የሚከበርበት ታላቅ ብሔራዊ በዓልን አውጀዋል።

ብሔራዊ የሰንደቅ ዓላማ በዓል የሚከበርበት ዋና ዓላማ ለሰንደቅ ዓላማው የሚገባውን ክብር በመስጠት ዜጎች የጋራ እሴቶቻቸውን የሚያጠናክሩበትና ሀገራዊ አንድነትና ህብረ ብሔራዊ መግባባትን የሚፈጥሩበት ሀገራዊ በዓል መሆኑ ይታወቃል። የብሔራዊ ሰንደቅ ዓላማ በዓል በተለያዩ ዝግጅቶችና ሁነቶች ደምቆ መከበር ከጀመረ እነሆ 17 ዓመታት ተቆጥረዋል። ዘንድሮ በኢፌዴሪ ሕዝብ ተወካዮች ምክር ቤት መሪነት ጥቅምት 3 2018 ዓ ም ለ18ኛ ጊዜ በመላው ሀገሪቱ ወቅታዊ ሀገራዊና ነባራዊ ሁኔታዎችን ባገናዘበ መልኩ የሰንደቅ ዓላማ ቀን በክብርና በድምቀት ይከበራል። የበዓሉ መሪ ቃልም ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ የሚል መሆኑን የህዝብ ተወካዮች ምክር ቤት ያወጣው መግለጫ ያስረዳል። እለቱ በመላው ሀገሪቱ ያሉ ዜጎች በሰንደቅ ዓላማ ፊት ቆመው ቃለ መሃላ በመፈጸም ለሀገራቸውና ለሰንደቅ ዓላማቸው ያላቸውን ክብርና ፍቅር ዳግም የሚገልጹበት፣ የሀገራቸውን አንድነትና ሉዓላዊነት ለማስጠበቅ ቃላቸውን የሚያድሱበት እለት ይሆናል። የሰንደቅ ዓላማ ቀን ዜጎች ስለ ሰንደቅ ዓላማ ምንነት፣ ክብርና ትርጓሜ በተገቢው መንገድ እንዲረዱ በማድረግ ረገድ የራሱ አስተዋጽኦ አለው። ሰንደቅ ዓላማቸው ሰዎችን ለብሔራዊ አንድነታችንና ሉዓላዊነታችን መገለጫ የብረ ብሔራዊነታችን አብሮነት ማሳያ የአንድነታችን የጋራ አርማ የነፃነታችንና የሉዓላዊነታችን ህያው ምስክር ነው። ሰንደቅ ዓላማችንን ስናከብር ለጀግና መከላከያ ሰራዊታችንና ለሌሎች የጸጥታ አካላት እውቅናና ክብር መስጠት እንዲሁም ለአገር አንድነት ሉዓላዊነት፣ ክብርና ጥቅም የተከፈለውን መስዋዕትነት ማሰብ አስፈላጊ ነው። ታዲያ የኢትዮጵያ ሰንደቅ ዓላማ ትርጓሜ እንዴት ይገለጻል ብለን እንጠይቅ። በኢፌዴሪ ሕገ መንግስት መሰረት የኢትዮጵያ ሰንደቅ ዓላማ ቀለማትና በሰንደቅ ዓላማ መሃል ያለው የሚገኘው መሃል ላይ የሚገኘው አርማ ትርጉም ተጽፏል። አረንጓዴ ቀለም የሥራ የልምላሜና የእድገት ምልክት ነው። ቢጫው ደግሞ የተስፋ የፍትህና የእኩልነት ምልክት ነው። ቀዩ ቀለም ለነጻነት ለእኩልነት መስፈን የሚደረግ መስዋዕትነትና የጀግንነት ምልክት ነው። እንዲሁም በሰንደቅ ዓላማ መሀል ላይ የሚገኘው አርማ ትርጉም ክብ የሆነው ሰማያዊ መደብ ሰላምን ያመለክታል። ቀጥታና እኩል የሆኑት መስመሮች ብሔሮች ብሔረሰቦችና ህዝቦች እንዲሁም የሃይማኖት እኩልነትን ያመለክታል። ቀጥታና እኩል ከሆኑት መስመሮች የተዋቀረው ኮከብ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በመፈቃቀድ የመሰረቱትን አንድነት ያመለክታል። ቢጫ ጨረሩ ደግሞ በመፈቃቀድ አንድነት ለመሰረቱት ብሔር ብሔረሰቦች የፈነጠቀውም ብሩ ተስፋ ይጠቁማል። ታዲያ ይሄ እንዳለ ይህንን የማይቀበሉ የኢትዮጵያ ሰንደቅ ዓላማ በመሃል ኮከብ የለውም፣ አረንጓዴ፣ ቢጫና ቀይ ብቻ ነው ብለውም ይለዋሉ እናንተ ምን ትላላችሁ ለማንኛውም እንኳን ለኢትዮጵያ ብሔራዊ የሰንደቅ ዓላማ ቀን አደረሳችሁ